ያላችሁ ተመልካቾቻችን የማታ ወርቅ ነኝ ንስ የ84 ዓመት ወደ ኋላ አብረን የአርበኞች ቀን የሚከበርበት እለት ላይ ያለነው። ይህን መታሰቢያ ስናከብር የተለያዩ ቦታዎችን እየዞርን እንመለከታለን። አርበኞቻችን እጅግ በጣም በርካታ ናቸው። ለኢትዮጵያ የተሰዉ ሰዎች ብዙ ናቸው። ሁሉም ኢትዮጵያን ያቆዩልን አርበኞች ናቸው። ነገር ግን ፊት አውራሪዎች፣ ደጃ አዝማቾች ከፊት ሆነው ያዋጉ የነበሩ ትልልቆቹ ደግሞ ሰዎች በቀዳሚነት ከላይ ይነሳሉ። እነዚህ ሰዎች በቁጥር ብዙ ቢሆንም ለጥቂቶቹ ትልልቅ ተቋማት ተሰይመውላቸዋል። ከነሱ ውስጥ ትምህርት ቤቶች አንደኛው ናቸው። እንግዲህ መንገዳችንን 84 ዓመት ወደኋላ ስንመለስ መሄጃ ደግሞ መንገዳችን የምናደርገው ትምህርት ቤቶችን ነው። አንደኛው መሄጃ መንገዳችን ምንድን ነው? ትምህርት ስለሆነ ማለት ነው። ትምህርት ወደኋላም ወደፊትም ይመልሰናል። የደጃዝማች በላይ ዘለቀ ትምህርት ቤት ውስጥ ነው የሚገኘው ነው። አሁን ዛሬ የደጃዝማች በላይ ዘለቀ ትምህርት ቤት ውስጥ ስገኝ ደግሞ አንደኛው ለአርበኞች ከተሰየሙ ትምህርት ቤቶች ውስጥ የተመረጠ ስለሆነ ጭምር ነው። እዚህ መጥቼ የተማሪዎቹን አገኛለሁ። የታሪክ መምህራን ደጃዝማች በላይ ዘለቀን እንዴት ነው ለተማሪዎቻቸው የሚነግሯቸው የሚለውንም በጥቂቱ ለማየት እንሞክራለን። በጣም ወደ ውጤቱ ግን ትልልቅ ታሪክን ወደ ያዙት ትምህርት ቤቶቻችን ጎራ እንላለን። አብራችን ቆዩ። በላይ ዘለቀ ማለት ጠላትን መውጫና መግቢያ ያሳጥተውት ነበር አርበኛ ነው ማለት ነው። ትምህርት ቤታችን የተመሰረተው በዚህ አርበኛ ስም ነው። ትምህርት ቤቶችን በታሪካዊ ሁነቶች ወይም ደግሞ በአርበኞች ለሀገር ውለታ በዋሉ ሰዎች መሰየም ምንድን ነው ያለው ትርጉም? በብዙ መንገድ ማየት እንችላለን። አንደኛ ታሪክ እንዳይረሳ ያደርጋል። ሁለተኛ አዲሱ ጄኔሬሽን ያው ስለ ትምህርት ቤቱ ወይም ስለተጠራበት ነገር ምንድን ነው ማለት ይችላል። ሁለተኛ ደግሞ እነዛ ታሪክ የፈጸሙትን ለሀገር ውስጥ በተለያየ መንገድ የፈጸሙት ታሪክ ለነሱ እውቅና መስጠት ነው። ስማቸው ከመቃብር በላይ ስም ከመቃብር በላይ ይውላል የሚባለው እኮ በስራ ነው አይደለ? እንጂ ሁሉም ሰው ይሞታል። ሶ ስራው ከመቃብር በላይ ሊውል የሚችለው በሰራው ስራ ነው። ሶ ለሰራው ስራ ደግሞ ታዋቂ መሆን አለበት። እንደዚሁ ላይ አንድ አጋጣሚ ልንገርሽና፣ እንዴ እዚህ ስመጣ አንድ ልጅ እየሸኘችኝ ማለት ነው፣ እየሸኘችኝ ሳለ ምናለች የት ነው የምትሄጂው? ስለ በላይ ዘለቀ ነው ስላት፣ ስለ በላይ ዘለቀ የምታውቀው ነገር የለም። ከዛ እንደ ይህም ችግር ተማሪዎች ጋር ሊኖር ይችላል ብዬ መጥቼ ስጠይቃቸው፣ እንዳልፈቀጅ እንጃ በላይ ዘለቀ አርቲስት ነው ምንድን ነው? በጎበዝ በጎበዝ አለቃ ሁኖ ሀገሩን ጠብቆ ለእኛ አስረክቦናል ማለት ነው። ደጃዝማች በላይ ዘለቀ ትምህርት ቤት ውስጥ ነው የምንገኘው። ተማሪዎቹ ደግሞ አሁን አጠገቢ አሉ። የዚህ ግቢ ተማሪዎች ስለ ደጃዝማች በላይ ዘለቀ ምን ያህል ያውቃሉ ብቻ ሳይሆን የአርበኞች ቀን ሲከበር ምን ምን ነገሮች ይደረጋሉ፣ የሚያውቋቸው ነገሮች ካሉ ስለ አርበኞችም እንዲነግሩ ነው አጠገቢ የጠራኋቸው። እንተዋወቃቸውና ከእነሱ ጋር ደግሞ ጥቂት ቆይታ እናደርጋለን። መልበስ ምሽ ሽቃድ ኪዳናን ተነባራለሁ የደጃች በላይ ዘለቀ ነንበር ቁጥር አንድ አስራ አንደኛ ክፍል ተማሪ ነው። መልበስ ምሽልማ ሊና አብራም እባላለሁ አስራ አንደኛ ክፍል ተማሪ ነው።

ሰዎች በጎጃም ቢቸና አውራጃ ነው የተወለደው እና በላይ ዘለቀን በዋናነት የምናነሳው ሁለተኛው የፋሽስት ጣሊያን ወረራ ጊዜ ባደረገው ተሳትፎ ነው እና የጎጃም ጦርን ይመራ የነበረው እሱ ነው ደጃዝማች በላይ ዘለቀ ለኢትዮጵያ አርበኛ ማለት እንችላለን ስ ደጃዝማች በላይ ዘለቀን ስታስታውስ ምንድን ነው ትዝ የሚለህ ነገር እኛም የእሱን አሪያ ተከትለን ምን ማድረግ እንዳለብን ወደፊት ለዚች ሀገር ምን እንዳደረገ ተመልክተን የእኛስ ምንድን ድርሻችን የሚለው ነገር የምናውቅ ይመስለኛል። ከደጃዝማች በላይ ዘለቀናል በመሰለ እና ሌሎች አርበኞች ነጻ እንደ ወጣች አውቃለሁ። አሁን ትምህርት ቤታችን በደጃዝማች በላይ ዘለቀ መጠራቱ አንደኛ የተለያዩ ብዙ በሀገራችን ብዙ ውለታዎችን ሰርተውልን ያለፉ ሰዎች አሉ እና እነሱን እንድናስታውስና እነሱን ለመዘከር በእኛ ትምህርት ቤት ስም ደግሞ ደጃዝማች በላይ ዘለቀ ተጠርቷል። ደጃዝማች በላይ ዘለቀ ትምህርት ቤት ነው የምማረው ብለሽ የምታውቂያቸው የት ነው የምትማሪው ስትባይ ስማቸውን ስጠሪ በተለየ ሁኔታ የምታስታውሹ ነገር አለ ወይም ይሰማሽ ስሜት አለ? ያው ማለት አርበኛ ከመሆናቸውም ተነስተን ስናየው የተለየ ፊሊንግ ሊኖረን ይገባል ብዬ አስባለሁ። እና የትኛውም ሶስት ጠይቅ ከሌሎቹ ትምህርት ቤት ወይም ከስያሜያቸው አንስተን ብናይ የተለየ ፓትሪዮቲዝም ፊሊንግ ያለን ተደርጎ ነው የሚታሰቡ፣ ደግሞም ነው ብዬ አስባለሁ። ብዙ ጊዜ ምን ይባላል መሰላችሁ? አሁን እንደ ትውልድ እኔ ከእናንተ ትንሽ እርቃለሁ፣ እንደ ትውልድ ግን የምንተችበት ነገር አለ አደለም? ታሪክ ተማሪዎች በተለይ ደግሞ የሀገራቸውን ታሪክ ከማወቅ ይልቅ መምህራችሁም እያሉ ነበር፣ የአንድ እግር ኳስ ተጫዋች ወር፣ የአንድ ሙዚቀኛን የለት ተለት ብሎ ማወቅ ይቀናችኋል። እሱን ያውቃሉ ከአርበኞቻችን ታሪክ እያሉ ነበር እና እናንተ ይህንን የምትጋሩ ናችሁ ወይስ ማትጋሩ? ስለ ሀገራችን ያለፈ ታሪክ ለማወቅ የኛ ብቻ ሳይሆን የተለያዩ ባለድርሻ አካላቶች አሉ ብዬ አስባለሁ፣ ከመንግስት ጀምሮ እስከ ቤተሰብ። ነገር ግን ይህን ነገር ለማወቅ የተለያዩ ነገሮች ተሰርቷል ብዬ አላስብም። ለምሳሌ ከተጠቀሱት ነገሮች አንዱ የአንድ ኳስ ተጫዋች ታሪክ ከማግኘትና ና ስለ ደረጃዎች በላይ ዘለቅ የተጻፉ ነገሮችን ከማግኘት የትኛው ነው ሲምፕል ስታዩ ራሱ። ስለዚህ ይህ ምናልባት እንደ ምክንያት ሊጠቀስ ይችላሉ ብዬ አስባለሁ። ነገር ግን እኛ ባለፍናቸው ሁለት አመት ስንመጣ አብዛኞቻችን የናቹራል ተማሪዎች ነን ያለ ነው። ባለፍናቸው ሁለት አመታት የሂስትሪ ትምህርት ስንማር ትኩረት ሰተን እንማራለን። ምንም እንኳን ትምህርቱ የሀገራችን ታሪክ ሆኖ በእንግሊዝኛ ቢሰጠንም ማለት ነው፣ ግን ትኩረት ሰተን ስለ ታሪኮቻችን፣ በተለይ እኛን ይመለከታሉ ብዬ ስለማስባቸው ታሪኮች እኔ በበኩሌ በደንብ በመማርና የተለያዩ መጽሐፍቶች አሉ እነሱን በማንበብ ታሪክ ለማወቅ እሞክራለሁ። በነገራችን ላይ እኔ ከእናንተ አሁን የተረዳውት ነገር የዋዛ ተማሪዎች አይደላችሁም። ጎበዝ ተማሪዎች እንደሆናችሁ ሰምቻለሁ ከመምህራችሁ። በጣም ትልቅ ፖይንት ነው ያነሳችሁት፣ ግን ለእናንተ በሚሆን መልኩ አልተሰራም ብዬ ነው ማስበው። እኔ ደግሞ ልክ አሁን ትንሽ ከሀይ ስኩል ኦር ከዚህ ከመሰናዶ ትምህርት ከፍ ስትሉ ከፍተኛ ትምህርት ተቋማትን ከተቀላቀላችሁ በኋላ ወደ ስራ ስትገቡ ያሉ ደግሞ ለእናንተ በሚመች መልኩ የተጻፉ ደግሞ መጽሐፎች አሉ በታሪክ ለምሳሌ የበላይ ዘለቀ ታሪክ ነው የጻፉ በጣም ብዙዎች ጽፈውላቸዋል። በቲያትር ተሰርቶላቸዋል። በሙዚቃዎቻችን ውስጥ ገብታችሁ ብትመለከቱ በላይ ዘለቀን የተመለከቱ ሙዚቃዎች በጣም ብዙ አሉ። ግን ለእናንተ በሚሆን ለእናንተ የትምህርት ደረጃ በሚሆን መልኩ አለመዘጋጀቱን በጣም ወስዳለሁ ከእናንተ ና እንደ ምናልባት እናንተ የሚመለከቱ ይህንን የሚያዩ ሰዎች ካሉ ለተማሪዎች በሚሆን መልኩ የታሪክ መጻሕፍትን እንደሚያዘጋጁ የተዘጋጁ የታሪክ መጽሀፎችም ካሉ ለእናንተ በሚሆን በሚመጥ መልኩ ወደ የትምህርት ቤቶቹ እንደሚወርዱ እገምታለሁ። ምክንያቱም የእናንተ አንደበት በጣም ደስ ይላል። በጣም ትክክለኛ ነጥብም ስላነሳችሁ ጭምርም ነው የምትወቀሱበት ምክንያት ሲኖር የተሰራ ነገርም ሊኖር ስለሚገባም ጭምር ማለት ነው። በጣም አመሰግናለሁ። የበላይ ዘለቀ ተማሪዎች ወደ ክፍላችሁ መግባት ትችላላችሁ። መልካም ትምህርት ይሆንላችሁ። እንዳያችሁት የደጃዝማች በላይ ዘለቀ ትምህርት ቤት የመሰናዶ ተማሪዎች ነበሩ። አጠገብ የነበሩት በጣም ቆንጆ ቆንጆ ሀሳብ ነው የሚያነሱት። እነሱ በሰሙት በተነገራቸው ሊያገኙ በቻሉት መረጃ መሰረት ስለ ደጃዝማች በላይ ዘለቀ ነግረውናል። ወደ ደጃዝማች ባልቻ ሳፎ ትምህርት ቤት ደግሞ እሄዳለሁ። አሁንም አብራችሁ እንድትቆይ ነው የምጋብዘው። ጉዟችን ይቀጥላል። ደጃዝማች ባልቻ አባ ነፍሶ ሁለተኛ ደረጃ ትምህርት ቤት ደርሻለሁ። ደጃዝማች ባልቻ አባ ነፍሶ እንደምታውቋቸው በታሪክ ለሁለት ጊዜ 1888 ላይ አድዋ ላይ ገበየው ቢሞት ተተካ ባልቻ መድፍ አገላባድ ብቻ ለብቻ የተባለላቸው በአርበኝነት ዘመናቸው በሕይወት ቆይተውልን ካጣናቸው ሰዎች ተርፈው ደግሞ የሁለተኛው የጣሊያን ወረራ ከ40 ዓመት በኋላ ተመልሶ ሲመጣ ጣሊያንን ተዋግተዋል ማለት ነው። ስለዚህ እናከብራቸዋለን። በአርበኝነታቸው ደግሞ በደጃዝማች ባልቻ አባ ነፍሶ ትምህርት ቤት ተሰይሞላቸዋል። አዲስ አበባ ውስጥ እንደምታውቁ እዛ ትምህርት ቤት ውስጥ ነው የምገኘው አሁን። ማሳያ የሚሆኑ ጥቂት ትምህርት ቤቶችን ብቻ ነው እኛ እየጎበኘን ያለ ነው። እዚህ ግቢ ውስጥ ግን ስንገባ የትምህርት ቤቱ መርሆዎች የተጻፉባቸው ታፔላዎችን ወይም ደግሞ ብሮሸሮችን ስንመለከት ደጃዝማች ባልቻ አባ ነፍሶ ፎቶቸው ከኋላ አለ እና በጣም ደስ የሚል ነገር ነው። ትምህርት ቤቶች ስያሜ ከመሰየም በዘለለ ስለተሰየመላቸው ሰዎች ምን ያስቀመጧቸው ነገሮች አሉ። ሀውልቶች ካሉ፣ እንደዚህ ፎቶቸው የሚሰቀል ከሆነ ትንሽ ታሪካቸው በአጭሩ ተጽፎ ትምህርት ቤቶች ተሰቅሎ ብናገኝ እኛ ደስ ይለናል። ለማንኛውም በዚህ ትምህርት ቤት ውስጥ ደግሞ የምናደርገውን ቆይታ ተከትላችሁን ትመለከታላችሁ።

ብዙ ተማሪ ያበቁት ማለት ነው። ተማሪዎቻችን አሉ ራሱ ዶኒ እውነት ወይ በጣም ኮይ የመምህራን ኮ ደስ የሚለው ነገር እሱ ነው አይደል? በጣም ደስ ይላል። እንግዲህ ሁለት ዓመት ከሆነ እዚህ የቆዩት ደጃዝማች ባልቻ አባ ነፍሶ ታሪካቸውን ለተማሪዎች ይነግራሉ ብዬ አስባለሁ። እንደ ምናልባት ትንሽ እስቲቢናግሩኝ መጀመሪያ ከእርሳን ደበስ ልስማ። ያው ደጃች ባልቻባ ነፍሶ በኢታሊያ የኢትዮጵያን ወር እስከ 41 በነበረው በጣም አንጋፋ ፓትሮይትን የነበረው ወይም አርበኛ ነበሩ። በዚሁ በታሪክ ትምህርት ላይ ብዙ አሉ። እነደጃች ባልቻባ ነፍሶአሉ እነደጃች ፍቅረ ማርያም ይነዱማሉ እነ ራስ ደስታ ዳምጠዋሉ ብዙ ናቸውና በየራሳቸው የሆነ ማስታወሻ ተቀምጦላቸዋል ይሄ ደግሞ በታሪክ ትልቅ አስተዋጽኦ ስለነበራቸው በነገራችን ላይ ያኔ የእኛ አባቶች እናቶች ለሀገራቸው የነበራቸው አስተዋጽኦ እጅግ በጣም እጅግ ላቅ ያለ ነው ምክንያቱም ያኔ በጦርነት ዘመን ያውም ችግር በነበረበት ዘመን ችግሩን ተቋቁመው ይችን ሀገር በደማቸው በአጥንታቸው ያቆዩት ሀገር በመሆኑ አይደለም፣ በስም ሌላ የሚደረግላቸው እኔ ያንስባቸዋል። ተማሪዎቹትን ሲያስተምሯቸው ስለ ባልቻ አባ ነፍሶ ብቻ ሳይሆን ስለ ሌሎችም አርበኞች ሲያስተምሯቸው ያላቸው ግንዛቤ ምን ያህል ነው? ስለ ትምህርት ቤታቸው ታሪክ ራሱ ያላቸው ግንዛቤ እንዴት ነው የሚታዘቡት እርስዎ? አይ ልጆች፣ በነገራችን ላይ በዚህ ዘመን ያለው ትውልድ እድለኛ ነው። በተለያየ ነገር መረጃውን ያገኛል። እኛ ስላስተማርናቸው ብቻም አይደለም በተለያየ ስነ ጽሑፍ አለ። ከጎግል ላይ ያገኛሉ። በቤታቸው ባይዘወይ አሁን እኮ ይሄ ሩቅ ታሪክ አይደለም። አሁን ትልልቅ ሽማግሌዎችን ብትጠይቂ እኮ እያንዳንዱን ይነግሻል። እና ልጆቹ አሁን ይህንን በተቻለ መጠን ከትምህርት ቤት ብቻ በሚያገኙ ሳይሆን ከአካባቢያቸው ከትልቅ አዛውንቶች ሁሉ የሚያገኙ ስለሆነ እኔ በዚህ በዚህ በቂ ነገር አላቸው ብዬ ነው ማስብ። በጣም ጥሩ መምህር ኖት እርሶ፣ የልጆችዎትን ስሜት ወይም ደግሞ እንደዚህ ሊያውቁ የሚችሉበት ብዙ አጋጣሚ ስላላቸው ያቃሉ ብዬ ነው ማስበው ብለውኛል። እና እንደ እርስዎ እንደ ልቦት እንዲሆን ብሎት እመኛለሁ። ረዥም እድሜ ከዚህ በኋላም እንዲያስተምሩ እመኛለሁ። አመሰግናለሁ። ስለ ደጃዝማች ባልቻ አባ ነፍሶ ከተማሪዎች ደግሞ አንደበት ብንሰማም ደስ ይለናል። እዚሁ ትምህርት ቤትም ሆነ ስለዚህ ወደ እነሱ ደግሞ እንሄዳለን። አሁንም አብራችሁ ቆዩ። እንደምን አለ እግዚአብሔር ይመስገን። ማን ልበልስልህ? ብሩክ። ብሩክ አበበ። ብሩክ አበበ የት ነው የምትማረው? ደጃዝማች ባልቻ አባ ነፍሶ ሁለተኛ ደረጃ ትምህርት። እሺ፣ ተማሪዎች ስለ ደጃዝማች ባልቻ የሚማሩበትን ትምህርት ቤት ስያሜው ንሳሆን ስያሜው ከየት መጣ፣ ወይ ማን ናቸው የሚለውን ነገር ይነግሩናል ብለን ነው ወዳንተ የመጣ ነው እና ማናቸው? ደጃዝማች ባልቻ? ደጃዝማች ባልቻ ባነሱ ታዋቂ አርበኛ ሲሆኑ በተለያዩ ጦርነቶች ላይ የተካፈሉ ታዋቂ አርበኛ ናቸው። ለምሳሌ ከታዋቂ ጦርነቶች መካከል ባድዋ ጦርነት ላይ ትልቅ የሆነ ተሳትፎ አድርገዋል። እንዲሁም ከዛ በፊትም ባሉ ተከታታይ ጦርነቶች ላይ ለኢትዮጵያ ብዙ ነገር ያደረጉ አስተዋጽኦ ያደረጉ የመጀመሪያውና ግንባር ቀደም አርበኞች መካከል ስማቾ ከፊት ቀደም ወይም ደግሞ ግንባር ቀደም ከሚጠቀሱ አርበኞች መካከል አለኛ። ይሄንን መጽሐፍ የመማሪያ መጽሐፍ ላይ ያለ ታሪክ አንብበህ ነው ወይስ ፈልገህ ታነባለህ? እንዲህ ዓይነት ታሪካዊ ነገሮች? አይ ከኖርማል መጽሐፍ ነው። ለዚህ ነው ነው፣ ማለት ኖርማል ከትምህርት ከክላስ ከሚሰጥ መጽሐፍ ነው። እንጂ እዚህ ታሪክ ተማሪዎች ወይ ጓደኞች ስለሚማሩበት ትምህርት ቤት ያላቸውን እውቀት ወይም ደግሞ ከየት የመጣ ነው ስሙ የሚለውን ነገር ተጠያይቃችሁ አፍሽ ታውቃላችሁ? እንዲህ ገምገመ ታውቃለህ? አዎ አብዛኞቹ የተሻለ የሆነ እውቀት አላቸው። ስለ ትምህርት ቤታቸውም ስያሜ ወይም ደግሞ ስለ ደጃዝማች ባልቻን ብዙ ነገር ያውቃሉ፣ ወይም ደግሞ ለመጠየቅ ይሞክራሉ። አብዛኞቹ ላንተ አርበኝነት ከጦርነት አውድማ ውጪ ያለ አርበኝነት የምትረዳበትን አግባብስ ትንሽ ልስማው። እሺ አርበኝነት እንግዲህ ከጦርነት ባሻገር ያው ሁሉም ሰው ለራሱ አርበኛ መሆን አለበት ብዬ አስባለሁ እንደ በተሰማራበት በት ሊሆን ይችላል፣ ባለበት ነገር አርበኝነት፣ ትርጉሙ ራሱ ለአንድ ነገር መታገል፣ ቦታ መስጠት፣ ኃላፊነት መወጣት እንደማለት። ስለዚህ አርበኝነት ጥሩ ነው። አመሰግናለሁ፣ በጣም አሁን ወደ ክፍል ለምትገባ ወደ ክፍል ለምትገባ መልካም ትምህርት ጊዜ። ነፍሶ ትምህርት ቤት ውስጥ ያደረጉትን ቆይታ በዚሁ እና ደግሞ ወደ አብዲስ አጋ እንሄዳለን። ወደ አብዲስ አጋ ትምህርት ቤት ደግሞ ይሄደን እዛ ያለውን ሁኔታ እንዲሁን እንታዘባለን። ተመልካቾቻችን አሁን ደግሞ በአርበኛ አብዲሳ አጋ ስም የተሰየመው ትምህርት ቤት ውስጥ ነው የሚገኘው ቅድመ መደበኛ ና አንደኛ ደረጃ ትምህርት ቤት ነው የትምህርት ትምህርት ቤት ህጻናቶች ናቸው የሚገኙበት ግን በጣም በሚገርም ሁኔታ ለልጆቹ ታሪኩን የሚነግሩበት መንገድ ና ስለ አብዲሳ አጋ ታሪኩን እያወሯቸው እነሱም የሚቀበሉበት መንገድ በጣም የተለየ መሆኑን ሰምቻለሁ ስለዚህ እዚህ ትምህርት ቤት ውስጥ ደግሞ ከርዕሰ መምህርቷ ጋር ትንሽ ቆይታ አደርጋለሁ ግቢው እንደምትመለከቱት ቆንጆ ነው ለልጆቹ የተመቸ ነው የጀግናው አብዲሳ አጋ ሀውልት ከኋላ ያለ እንደምትመለከቱት አብዲሳ አጋ ጣሊያኖችን በሀገሩ ብቻ አይደለም የተዋጋቸው በሲሲቪ ጣሊያን ወስደ ባሰሩበት ወቅትም የአርበኝነት የጀብድ ታሪክ ያለው ሰው ነው። በአውሮፓ በመላው አውሮፓን በጀግንነቱ የሚታወቅ ትልቅ ሰው ነው። ስለዚህ እንግዲህ ይህንን ደግሞ ይዘን ወደዚህ ትምህርት ቤት ስንመጣ የትምህርት ቤት በሕፃናቶቹ ላይ ምን እየሰራ ነው የሚለውን ጥያቄ እናነሳለን። ከርዕሰ መምህርቷ ጋር የምናደርገውን ቆይታ አብራችን ትከታተላላችሁ። እንዴት ነሽ? ሰላም ነው? እንዴት ነሽ? እንኳን ወደ ተቋማችን በደህና መጣሽ። ሰላም ነው ስለተገናኘን በጣም ደስ ብሎኛል። እስኪ የምትዋወቂ። ሙሉነሽ ገብረ ህይወት እባላለሁ የሌተና ኮሎኔል አዲስ አበባ ቅድመ አንደኛ ደረጃ ትምህርት ቤት ነው እርሰናል መሰለኝ። እሺ መቼ ነበር ትምህርት ቤቱ የተመሰረተው? ጥንታዊ ነው ተብሏል። ጥንታዊ ትምህርት ቤት ነው በ1965 ዓመተ ምህረት ነው የተመሰረተው። ኦልሞስት አሁን ሃምሳ ሁለት ዓመቱ ማለት ነው። ስለዚህ አንጋፋና ትልቅ ተቋም ነው። እንደው ግን እንደ እንደ አንጋፋነቱ እንደ ታሪኩ ትልቅነት ትምህርት ቤቱ ምን ያህል አድጓል ማለት እንችላለን? ይሄ ህንጻስ መቼ ነው የተሰራው? እንደ ታሪኩ ትልቅነት እንግዲህ አሁን በሂደት ላይ በደምብ ታሪኩን መጥናል የሚባል አይነት የትምህርት ደረጃ እየተከናወነበትም ህንጻውም ያለበት ሁኔታ እጅግ በጣም ጥሩ ነው። ህንጻው የተጠናቀቀው 2015 ዓመተ ምህረት ነው ትምህርት የጀመር ነው። ከዛ በፊት ግን እጅግ በጣም ደሳሳ የሚያሳዝንና ኢቭን መብራት እንኳን ያልነበረው ትምህርት ተቋም ነበር። አሁን ላይ ግን በምታዩ ሁኔታ እጅግ አምሮ ስራ እየሰራ ይገኛለን። እናንተ ጋር ከመምጣት በፊት የሄድኩባቸው ሁለት ትምህርት ቤቶች በተሻለ የእናንተ ትምህርት ቤት የአብዲስ አጋን ታሪክ በደንብ ሊያሳየው የሚችል ሀውልትም ቆሞላቸዋል። ባነሮችን በደንብ እያየው ነበረ። ልጆች ናቸው ልጆች የምታስተምሯቸው እና እ ትንሽ ስለ ታሪኩ እዚህም በመስራት ስለሚሰማች ነገር ንገሪኝ። ታሪኩ እጅግ በጣም ደስ የሚል ለኢትዮጵያ አይደለም ለአፍሪካም ኩራት የሆነ ትልቅ ባለውለታ ነው። እዚህ ለዚህ ባለ ታሪክ አንቺም የድርሻሽን አበርክቶ ሰርተሽ ማለት መቻል አለብሽ እና እዚህ በመስራት የእኔ ኩራት ነው የሚሰማኝ ነው። ልጆቻችን እንደ መመረቂያ መጽሔቶቻቸውንም ጭምር ማየት ይቻላል እና ተቋሙ የፈጠረባቸው ተጽዕኖ አለ። እዛ ጋ የምታየው እራሱን የቻለ የሌተና ኮሎኔል አብዲሳ አጋ ሐውልት አለ። ስለ አብዲስ አጋ ደግሞ በየንባብ ቀን ሀሙስ ሀሙስ ጠባት ከሰልፍ ስርዓት በፊት ስለ አገራችን ጀግኖች ታሪክ እናወራላቸዋለን በሰረት መልክ እና ሁሌም ልጆቹ ምን መሆን ትፈልጋለህ? ፖሊስ። ምን መሆን ትፈልጋለህ? ወታደር ነው የሚሉትና፣ አንዳንዴ ተጽዕኖ ፈጥረን ይሆን እንዴ እንላለን በጋራ እንደመምህር ስንሰበሰብና በስ ሚል ነራ ቢሮዬ ፎቶ አለ እያልሽ ነበረ፣ የአብዲሳ አጋ ፎቶ እና፣ ከየት የመጣ ፎቶ ነው? ማነው የሰጠሽ? እንደው እስኪ ስለ ቤተሰቦቻቸው ቅርብ ያለሽን ነገር ንገሪኝ። ትንሽ ያው ቢሮዬ ያለው ፎቶ የሚገርመው ሁለት ሺህ ስምንት አካባቢ ነው ባለቤታቸው በህይወቱ የነበሩበት ወቅት እንደ ስጦታ አበርክቶ የሰጡኝና ይህንን ያደረኩት በምክንያት ነው። ምክንያቱም ባነሮች ይዘጋጃሉ የሚዘጋጁ የታሪክ መጽሐፎች አሉ። ለልጆቻችን ግን በወቅቱ ደራሽ ላይሆኑ ይችላሉ። ለልጆቻችን ሁሌ ስለ አብዲስ አጋ እናወራለን። ትክክለኛ የአብዲስ አጋ ገጽታ ምን ይመስላል የሚል ጥያቄ የሚያቀርብ ልጅ ቢኖር በቀላሉ መመለስ እንዲያስችል ተብሎ ያመጣ ነው ፎቶ ነው። ልጆች ላይ መስራት፣ ትውልድ ላይ መስራት፣ ታሪክ ማስተላለፍ። እናንተ አንድ ብሪዥ ሆናችኋል ማለት ነው። እንደ ድልድይ ነው የምትሉት መምህራን እና እስቲ ስቱ ስሜትን ሻጋሪ ምን አይነት አስተዋጽኦ ይኖረዋል እንደ አገር ወደፊት ነገ ላይ አሁን ላይ የምናየው ትውልድ አለ አይደለ? ኢትዮጵያ እየኖረ ሌላውን ዓለም የሚናፍቅ ግን ኢትዮጵያ ምን ያህል ውድ የከበረች ትልቅ እንደሆነች የሚያሰቡና ነገ በተፈጠሩበት ዘመን ባሉበት ጊዜ ጀግኖች ሆኖ መቀጠል እንደሚችሉ በሌሎች ከጀርባ ለሚመጣውን ትውልድ ደግሞ አቅም ሆን እንደሚችሉ ሰው በተሰጠው ባለው በሙያ ስኬታማ ሆኖ ጀግና ሆኖ መፈጠርን መኖረ ይችላል ብዬ አስባለሁ። አመሰግናለሁ። በርችልን ይሄ ትምህርት ቤት ተስፋፍቶ ልስሎ አዲስ አበባ ታሪክ እንዲሆን በትምህርት ቤቱ ብቻ ሳይሆን በሌሎችም ተቋማት ስማቸው እንደምንሰማው ተስፋ አደርጋለሁ። እናንተ ግን አመሰግናለሁ። አመሰግናለሁ ለነበረን ቆይታ፣ አብረሽን ላሳለፍሽ ጊዜ፣ መርጠሽንም ስለመጣሽ በልጆቻችን ስም እጅግ በጣም አመሰግናለሁ። ተመልካቾቻችን የአርበኞች ቀንን አስመልክተን በተለያዩ የአርበኞች ስም የተሰየሙ ትምህርት ቤቶችን ተወሰነ ቅኝት ለማድረግ እየሞከረን ነበረ። በመጨረሻም በጀግናው አርበኛ አብዲሳ አጋ የተሰየመውን ትምህርት ቤት ለመጎብኘት ሞከረን። እዚህ ትምህርት ቤት መተን ስንመለከት እንዳያችሁት ህጻናቶች ናቸው፣ ትንንሾች ናቸው። ነገር ግን ትምህርት ቤቱ እየሰራ ያለው ስራ በጣም ትልቅ ነው። በተለይም ደግሞ በአርበኞች ስም የተሰየሙ ትምህርት ቤቶች ስማቸውን ብቻ ሳይሆን እነዚህን አርበኞች የሚታወሱበት ሐውልት ታሪኮቻቸውን ለተማሪዎቻቸው የመንገድ ኃላፊነት እንዳለባቸው ከዚህ ትምህርት ቤት መውሰድ የምንችለው ትምህርት ይመስለኛል። አብራችን ስለ ነበራችሁ ከልብ አርጌ ያመሰግናለሁ